ስሜ ድርባ አዲስ አበባ ላለው የምስራቅ አዲስ አበባ ሪጅን ቁጥር 8 ማዕከል ስራ አስኪያጅ ነኝ። ለመላው የክርስቲያን ሃይማኖት ተከታዮች በሙሉ እንኳን ለ2017 ትንሳዔ በዓል በሰላም አደረሳችሁ። ሁለት አይነት ደመኞች አሉ። የቅድመ ክፍያ እና የድህረ ክፍያ ደመኞች አሉ። የቅድመ ክፍያ ደመኞች ወደ 46 ሺህ ገደማ አለን። ድህረ ክፍያ ደመኞች ወደ 17 ሺህ አለን አንድ ላይ ወደ ስልሳ ሶስት ሺህ የሚሆኑ ደመኞችን እያስተናገን እንገኛለን ማለት ነው። እንግዲህ በዓሉን አስመልክቶ በተለየ ሁኔታ ዝግጅት አድርገናል። ኤሌክትሪክ ኃይል መቆራረጥ እንዳይኖር ቅድመ ዝግጅት በማድረግ መጀመሪያ ትራንስፎርመሮች ላይ የቅድመ መከላከል ስራ በመስራት ፊውዞችን ተመጣጣኝ የሆኑትን መግጣም፣ ኬብል ላጎችን ማስተካከል፣ ዩጂ ኬብሎችን ያለመቆራረጥ አገልግሎት እንዲሰጡ ቅድመ ዝግጅት ተደርጓል፣ እየተደረገም ነው። ስለዚህ በሺፍት ሰራተኞችም ቀኑን ሙሉ ማታም ጭምር ዝግጅት ተደርጓል። ሺፍት እንሰራለን ማለት ነው። የሀይል መቆራረጥን መከላከል ስራ ተሰርቷል። ጣርጦ ከተገኘ ደግሞ ወደ መስመር ለማስገባት በዝግጁነት በመጠባበቅ ላይ ነን ማለት ነው። የኤሌክትሪክ አገልግሎት እናንተ ቀርቦ ለማገልገል ዝግጁ ነው፣ አገልግሎትንም እየሰጠ ነው። ካርድ መሙላት የምትፈልጉትን በአራብሳ ሳይትን በዚህ ሳይትም በበዓል ቀን ጭምር ቀኑን ሙሉ አገልግሎት ስለምንሰጥ ማታቸው ተጠቃሚ እንዲትሆኑ እንፈልጋለን። ማንኛውም አደጋ ቢደርስ ሲቦች ብጥስ ቢኖር እንዲታሳውቁንና 905 የጥሪ ማዕከል ጥሬታቸውን ማቅረብ ይችላሉ። አሊያም ደግሞ በአካልም መምጣት ይችላሉ። ደውሎ አስመስግቦ ስራው እንዲሰራ ማድረግ ይቻላል ማለት ነው። ፌቨንባፕት ይባላል። የስራ ድርሻ ካሸር ነው። ለመላው ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅርና የደስታ ያድርግልን። በኞች ካርድ ክፍያ እንደመሆኑ አገልግሎት አንጻር በዓሉ አሁን ብዙ ፍጆታ ይበዛል ቅድመ ክፍያ አድርገው ሙሉ ቀን ነው የሚሰራው። ሰዋት አንድ ተኩል እንጀምራለን ከ11 ሰዓት ንሳ ሰዓት ማንዘጋ። ቅድመ ክፍያቸውን በአግባቡ እንዲፈጽሙ ከበዓል ጭንቅ አንፀ እንዲወጡ ማለት ነው። አርብም ማንዘጋ መሁድም እስከ 11 ሰዓት አርብ እንሰራለን። ችግር የለውም በኛ በኩል ሳይመጣል ነው ዳመት እሱም ኤርሚያስ ይባላል። ያው እንግዲህ ዛሬ አገልግሎት ፍለጋ መረጃዎች ለመጠየቅ ነው እዚህ የመጣሁት። በመጣሁበት እንትን ያው ድርጅቱ ከዚያ በፊትም በተለያዩ ጉዳዮች መጣ ነበር። የተሻለ አገልግሎት እያገኘ ነው። ዛሬም በእንዲህ መልኩ ሰራተኞቹ ተንቀሳቀሱ። ለበዓል እንግዲህ እንቆራረጥ እንዳይኖር እንደሚሰሩ ገልጸውልናል። ካርድ ተጠቃሚ መቶ ለበዓልም እንግዲህ በዓል ወቅት ቢሆን ዕለትም ቢሆን እንደሚሰሩና እየሰሩ ነው ያሉት። ሳይት ላይ መሆንም ኤሌክትሪክ መስመርም እንደሚዘርጉ ሰራተኞችን ሁሉ አይቻለሁ እና ጥሩ ነው። ለበዓልም ጥሩ አድርጎት እየሰጡ ነው። ሰሜን አዲስ አበባ አንዳርጌ ይባላል። የምስራቅ አዲስ አበባ ሪጅን ቁጥር ስምንት አገልግሎት መስጫ ማዕከል የኔትወርክ ኢንፍራስትራክቸር ማኔጅመንት ቡድን መሪ ነኝ። አሁን ምንድነው፣ በጥሪ ማዕከል በመጣው ጥሪ መሰረት የመጀመሪያው ቅያ ሰባ ሁለት አካባቢ የሚባል አንድ ስራ አለን። እዛ በስፋት ያለውን እየሰራነው ያለውን ሁኔታ ታያላችሁ። ወደዛ ወደ ስራው እንሂድና በሰፊው ስራው ላይ የምንሰራቸውን ነገሮች በተግባር የምናሳየው ሙሉ የቴክኒክ ቲሙ ይሄ ወደ ስራ ተዘጋጅቶ ወደ ስራ እየወጣ ነው። እንደምታዩት ስራው ደግሞ ይበልጥ እዛ በተግባር የምናየው ይሆናል። ወደ ስራ ቦታው እንንቀሳቀስ። ዋዜማው ደም ቆባ ሉ ቅድም ከቢሮ ተነስተን ወደዚህ ወደ ስራ ቦታ እንደምንመጣ ነግረናችሁ ነበረ። ያው ሰባ ሁለት አካባቢ የሚባለው ይሄ አካባቢ ነው። እንደምታዩት በመጣው ጥቆማ መሠረት፣ ትራንስፎርመር ላይና ዝቅተኛ መስመር ቦክሳችን ላይ ችግር ተከስቶ ነበረ። ያንን ችግር ለመፍታት ባለሙያዎቹ ከጀርባዬ እንደምትመለከቷቸው እየሰሩ ነው። በዓልን ምክንያት በማድረግ ያው በእኛ በቁጥር ስምንት ማዕከል በጣም ሰፊ ማዕከል ነው። በሁሉም ቦታዎች ላይ በአለም ምክንያት በማድረግ ያቋቋምናቸው ግሩፖች አሉ። ሶስት ግሩፕ አቋቁመናል። በስታንድ ባይ በኮማንድ ፖስት ደረጃ ክትትል የሚደረግባቸው 49 አካባቢ፣ ሰሚት እና አራብሳ ኮንዶሚኒየም የሚባለው ቦታ ላይ ግሩፖችን አዘጋጅተን እየተንቀሳቀሰን ነው። ያው ደንበኞቻችንም ጥቆማ የሚሰጡበት አማራጮች አሉ። 905 እና 904 ጥቆማ በመስጠት የኃይል መቆራረጥ በሚያጋጥማቸው ጊዜ የኃይል መቆራረጡን ጥቆማ እንዲሰጡንና እኛም አስፈላጊው ምላሽ እንድንሰጥ ጥሪ ማስተላለፍ እፈልጋለሁ። በዓሉን የክርስትና እምነት ተከታዮች እንኳን አደረሳችሁ። መልካም በዓል የፍቅር የደስታ እንዲሆንላችሁ መኛለሁ። መልካም በዓል ዛሬ አብዮት በፍቃዱ እባላለሁ የምዕራብ አዲስ አበባ ሬጅን ቁጥር ስድስት አገልግሎ መስተማከል ስራ አስኪያጅ ለክቡራን ደንበኞቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ እላለሁ እንግዲህ እንደ ማዕከል ብዙ ዝግጅት አድርገናል ለምሳሌ የአራት ሺህ ደንበኞች። ደንበኞች ነው ያለነው ካርድ የሚሞሉትም አሉ ፕሪፔድ ደንበኞችም እንደገና ፖስትፔድ ደንበኞችም አሉ። በዚህም የተነሳ በጣም ከሌላው የተለየ ለየት ያለ ፕሮግራም አዘጋጅተናል። ይሄውም ዝግጅት ምንድን ነው? የኃይል መቆራረጥ ደንበኞቻችን እንዳይደርስባቸው የዛፍ መቁረጥ፣ የአስቸኳይ ጥገና ስራዎችን፣ የዘይት የትራንስፎርመር ዘይት መሙላት እንዲሁም ከፍተኛና የዝቅተኛ መስመር ስራዎችን ሰርተናል። ለምሳሌ የዘመሙ እንጨቶችን አቃንተን ያረጁ ፖሎችን ቀይረናል። አጠቃላይ እንግዲህ እንደ ማዕከላችን ቀደም ሲል ከሁለት ሳምንት በፊት ብዙ ስራዎችን ሰርተን የፊዝ ማመጣጠን የፌስ ባላንሲንግ ስራ ሰርተናል። በዚህም መሰረት እንግዲህ ለባህሉ ደንበኞቻችን ከስቅለት ጀምሮ ለሶስት ቀናት የካርድ መሙላቱን ፕሮግራም ሰራተኛ መድበን ማንኛውም እስከ ጠዋቱ 12 ሰዓት እስከ ማታ 12 ሰዓት ሞሉ እያደረግን እንገኛለን ቤቴሌማድ አዲሱ እባላለሁ። ጁኒየር ካስተመር ሰርቪስ ካሽ ኦፊሰር ነኝ። ታነስን ሳይሆን በሰላም አደረሳችሁ ባሉ አዜማና የበዓል ዕለት የካርድ አገልግሎት እንደምንሰጥ ለውድ ደንበኞቻችን እንገልጻለን። መጥታችሁ ተስተናገዱ። የባህሩ ወዳጀነ እባላለሁ። እዚሁ የወረዳ 11 ነዋሪ ነኝ። የፋሲካ በዓልን ህዝቡ በሰው ዳቦውን ይደፋል፣ ብዙ ነገሮች ይሰራል፣ በበዓሉ ጊዜ በጣም ይጠቀማል። በአሁኑ ሰዓት ተሻሽሎ ወደ ጥሩ መንገድ ሄዶ ሰው አለምንም ችግር አለምንም እንከን ተጠቃሚ እንደሆነ እና ይህን ባህሉ በሰላም ብናሳልፍ መልካም ይመስለኛል። ምናልባት እናንተም ሴክተሩ መስሪያ ቤቱም ቤስታንድ ባይ ሰዎችን ያስቀምጡ ይመስለኛል። ይህን ነገር በሰፊ ቢቀጥልበትና ይህን በዓል ብናሳልፍ መልካም ይመስለኛል። አሁን እንኳን መተን ደቂቃ አልቆየንም ስንስተናገድ እዚህም ላይ ራሱ ጥሩ ስለሆነ እነዚህ የማዕከሉ ሰራተኞች በዓል ከልጆች የውላሉ ሳይሉ ለህዝብ መስዋዕትነት እየከፈሉ በየማማ እንጨቱ ላይ ተንጠልጥሎ ሙሉ ወንድሞቻችን እግዚአብሔር መቼም እውቀትና ጉልበታችሁ ይባርክላችሁ። ላለኝ

ነው የብሳ ጎበ ነበር ያለው። በምዕራብ አዲስ አበባ ሪጅን ቁጥር ስድስት አገልግሎት መስተማከር የቴክኒክ ኃላፊ አሁን እየሰራ ነው ያለ ነው። በበዓል ቀን የኃይል መቆራረጥ እንዳይኖረው ዘይት እየሞላን ነው። የቅድመ ጥገና ወይ ፕሪቨንቲቭ መንተናንስ የሚባለውን የትራፍ ዋቻችን እየዞርን ዘይት እየሞላን ነው የምንገኘው። በዛው ሉዝ ምናምን ካለው እያጠባበቁት ናቸው ያሉት። ኬብል ቦክስ እያየን ነው ያለ ነው። ቅድመ ጥገና እየሰራን ነው ያለ ነው። እንደኛ እንደ ቁጥር ስድስት አገልግሎት መስጫ ማዕከል ስታንድ ቲም የሆነ ቲም አለ ሁለት ቲም አለ ከበላይ የሚመራው አጀሮ አለ እኔ አለሁ ደመኞች አገልግሎት አለ ከዛም ውጭ ደግሞ የ9 ዜሮ አምስት ቶች በዲጂታል ሚዲያ ሰው በቴሌግራም 9 ዜሮ አምስት ቶች ጋር በመደወል ፈጣን ምላሽ ማግኘት ይቻላል ማለት ነው ለክቡራን ደመኞቻችን በሙሉ